ሽቶ እንዴት ነው ግን ድምፅሽንም ነው ያሳመረው? ጠራንሽም ብቻለነው። የምር ሽቶውን ምን አየሁበት መሰለህ? ግን ነው የምታስመጣው? ከእንትና ከዩጋንዳ ነው። ቁም ነገር ሰውራ፣ ቁም ነገር አውራ። አንድ ነገር ንገረን። አንድነት ፓርክ አንበሳውም ቁንጠጬ ነው። እኔ ሽቶዎቹን የምቀምማቸው አካባቢ ተብለ እየተገለተርክ ነው። ብራዘር ፎግ ነው የመሰልክ ልጅ ቅያሱ ውስጥ እንዳለ ሌባ ተሸፍኖ ገብተህ እኔ ዘፈን ላይ ሙርት ይዛለ አንተ የሰው ጥንቅሽ፣ ተቀጣ ካልኩ ተቀጣ ፌዮን አመስል ከእንደሱ ከሚሆን ዝም ብለህ ቆብ ትቀጥ እያለ ነበር። አንተ የመላጣ ልጅ እረፍ! ለምን እስቲ ከሮስት ውጣ። ተወኝኔን፣ እንዴ ተወኝኔን። በቃ አትሳደብ፣ አርፈህ ተጫወት። ትኖዋል እኳ እንዴ በሪከርድ ላይ ላይም ስንትኛ እዚህ ብቻ አታርፊ እንጂ ሌላ ሰፈርም እዚህ መቀሌ ስንት ነገር እየተከበረ እየጠራ አንቺ ሪከርድ ደርሶኛል። ይህ ልጅ እያስለፈለፍከው ማለት ነው። ሰምቻ የአንተም ሪከርድ ደርሶኛል። ያልደወልኩት ስላል ተመቸልኝ ነው በአካል ነው ማውራሽ አንተ ነው እኔ እና እሱ ጨረስን። ታኩር እና እኔ አለሁልሽ እግዚአብሔር ነው ክሩ ሞዴል ያደረግሻል ትናንት አለ። ኧረ ተው፣ እስቲፍ ተው፣ ተው፣ እስቲፍ ተው። እሺ፣ በግፋት አስቤው አልነበረም። ሁሉም ሰው እንዳንተ ነው። በይ ስርዓት ነው የምትቀጭ። እሺ፣ በቃ ቀልድ የለም። ሰርፌ ዲዝን ከሰው ጋር እንዳይቀያየም። ኧረ ተው፣ እኔ የምሰራው እንኳን እዛው ወደዛ ተፈራሪ ነው፣ ተው ሰው እንዳይሰዱ ብራዘር ዘር ምሬ ነው እኔ አንተ ግን በቃ ሰው ሪስፔክት አድርጎ ቤት ትልቅ ቤት ሽቶ ቤት ከፈትክ ብሎ አክብሮ መጣ ትልቅ ሰውን ይ መጡ ከሽቶ እኮ የቤት ኪራይ ውድ ነው። አንተ ጋር ማንመውማንመውብር የቤት ኪራይ በጣም ውድ ነው። የሚከፍተው የሚከፍለው ከሽቶ ይልቅ ማን መጣው። ትልቅ ሰው ይዤ አልመጣሁም ባለፈው ኧረ በይ የሻንቆፈስ ብዛት አለው ጥራት የለውም እንጂ ይላል አለ።